ለአንድ ደቂቃ እንኳን ማዳመጥ አልፈለግክም። ለአንድ ደቂቃ ማለት ነው። እንዴት ስታደርጋት እንደነበር ቤ መችል በቃ የሆነ አንቀል ይገላቱ ለነበረ እኮ ምንድን ነው ፍላጎት። ልጅ እኮ ማለት እኮ እናንተ ከተዋደዳችሁ ከእናንተ በኋላ የሚመጣ ነገር ነው። ከእናንተ በኋላ ገባ ሄሉ ካለች ልጅ ይመጣል። ምንድን ነው ቀጣይ ዓመት በፕሮግራም ማንና ማንነ እናንተ ሳታገባ ሲጀመር ልጅ ይመጠቃል ነው እንደዚህ ልጅ ጀመር ሄዱ እኮ እንደማይሆን እኔ አውቃለሁ። መጀመሪያም አይሆንም ስላችሁ አንዳንዶች ያልሆነ ርሳት ስጪ አላችሁኝ። አዎ እሰጣለሁ። ዛሬም ዛሬም ነገም፣ አያችሁት፣ ለልጅ ብሎ እንደመጣ ይት ይት አታፍሩም። ዛሬም እኮ ልዑል ላይ የምትሄዱበት ትኖራላችሁ። እናንተ መቼም አንዴ ማሰብ እኮ ትታችኋል። እውነቴን ነው የምነግራችሁ። አይናቸው የታያችሁ ልዑል፣ ልዑል መጀመሪያ ልጁ ልቡ መቼ የረጋና ነው ልዑል ከነሱ ይወት ወጣ ቀረ የምትሉት መጀመሪያ ልጁ የአቋም ሰው ሲሆን የዛን ጊዜ ይሄ ልዑልን ብትወቅሱት ኦኬ፣ የዛችን ምክር እየሰማ ተመርመሪ፣ ከዛ ደግሞ ወደ የፈለገውን እያደረገ፣ እንዴት ነው ይሄ ሰው ታምኖ ከጎኖ ያለ ወንድም እንዲርግ ፈልጉት። መጀመሪያ የሚቀድመውን ነገር ማስቀደም፣ ያም እንዳልፈላሹ ወይም ዘይት እንደሌለው ሽሮ ከሚገነፍል የሚገነፍለውን ነገር አቁሞ ለምንድን ነው ተረጋግተህ ነገሮች መፍታት እማችለው ብላችሁ እስኪ እሱን ምከሩት። እንወደዋለን ባዮች ማለት ነው። ልዑል ትግስተኛው ልዑል ማን ነው? ያብ ትግስተኛው ያብ ጀግናው እኑ ጋ ነው? የእሱን ጀግንነት ንገሩኝ። የምኑ ጋ ነው? የእሱን ጀግንነት የምኑ ጋ ነው? እስኪ ንገሩኝ። አሁን በእናንተ ቤት ቤተሰብ ጋር ዘሎ ስለሄደ ጀግና ነው? እንደገና ደግሞ እዚህ በጉልበት የሚያደርጋቸው ነገሮች ሁሉ ጀግና ነን። ይሄ ጀግንነት አይደለም፣ ፍቅር ነው። በፍቅር ካሸነፈን የሰው ልጅ በብልሃት የሚያፈቅረውን ሰው ማሸነፍ ከቻለ ያኔ ነው ጀግና። ለእኔ ጀግና ያኔ ነው እንጂ አሁን እያደረገ ያለው ነገር ጀግና ያስብለው ሉልን ያብን። ሲጀመር ብ ሉል እየጠንበለል የምንድን ነው? አስሬ ካፌል አልወጣልኝ እኮ በቃ በምኑም በምኑም አንተን ካልጠራው የሚሆንልኝ ነገር አለን? የእኔ ጠንበለል፣ የእህቱ መከታ ዛሬም አይዞሽ ነገሮች እናስተካከላል አለ። ምን ዋጋ ለው ምን ዋጋ ለው፣ እናንተ አንዴ በጠመማ አንደበታችሁ አይምሯችሁ ስላችሁታል። ልዑልን የሚታያችሁ ከዛ አካባቢ እንዲጠፋ ነው። አይገርማችሁም? ደግሞ አይጠፋ ልዑል፣ አይጠፋ እንዴ ልዑል። ቢጠፋ ኮ የሰውዬ ሊገላት የሚችላል እንዴ? እስቲ ዩት የዛሬውን ቪዲዮ አይታችሁታል። ከአንዱ ሶፋ አንዱ ሶፋ ኮ እንዴ ወረወራት ኮ። ለእሷ ተንገላታችሁ ኮ ቢያንስ የምትከፍልልን መስዋዕት ለፍቅር እንደሆነ ሊገባ ይገባ ነበረ።

ምን ሆናችሁ ነው? ተቸግራችሁ ነው እንደዚህ ያደርጋችሁት? አይዟችሁ። ለማንኛውም እና መጀመሪያ ይውላችሁ ያብን ደጋፊ ደጋን ባዮች ማለት ነው። ስትደግፉት ስህተቱንም ይዛችሁ እየነቀፋችሁ ይሄኛውን ነገርን አስተካክል እያላችሁ ሆናል። ዝም ብላችሁ እሱ ጀግና ነው፣ እሱ ጀግና ነው፣ እሱ ጀግና ነው። ማፊ ጀግና ምን ጀግና የሚያሰኘው ነገር አላየሁም እኔ እስካሁን ድረስ። በሆነ ባልሆነው የሚገነፍል ሰው ጀግና ሊባል አይችልም። የነደደው ቀን የሚያደርጉት ነገር ጥሩ አይደለም። ሲጀመር እንደዚህ አይነት ነገር ማንኛውንም ነገር እንዴ እኔ ዛሬ እንደዚህ አደረጋ ትዳር ትዳር ሲያዝ ኦኬ ትዳር ሲያዝ ምን ሊያደርጋት ነው? ምን እንዲህ ወጪ ሞራል ይሰጣት ነው ወገን ዘንድሮ ወደ ሄሉ ህይወት እንዴት እንደመጣ አያውቅም። ገገማ እኮ እኮ ማሬ መነሻውን መነሻው እኮ ሄሉ ተሸጣለት ነው እኮ ናሂ ናሂ አንተነ ሄሉን እስከምጥሻው ድረስ የቀበርካት እንደሆነ አሁን ሄድብ ነበረ። በአንተም የቤት ድራማ ስላስጠላይ ነው እንጂ በአንተ ነበረ ሄድብህ። አንተ ለመጀመሪያ የቀበርካት ለገንዘብ ሸጣት ማለት ነው። አመጣት አመጣጠ ራሱ እኮ ትክክል አደለም። አመጣጥ ከመጀመሪያው ጀምሮ ትክክል አይደለም። ነገሮች የባሰ እየተበላሹ እየተበላሹ እየተበላሹ፣ ሰውን በገንዘብ የገዛ ሰው እንደገና ወደ ፍቅር ወደቁ ሲል ቆም ብሎ መታሰብ ነበረበት። ሄሉ ደግሞ ታውቃላችሁ፣ ልቧን ሰውን ከወደደች በሙሉ ልቧን ታምናለች። ይጎዳኛል ብላ አታስብም። ሙሉ ልቧን የምትሰጠው ልቀንስ እንዲሁ ለክፉ